ስራ አጥነትን ዛሬም አጥብቆ ይጠለዋል። ከትውልድ ቀየውና ከቤተሰቡ ተለይቶ ለአመታት የስደት ኑሮን እንዲመርጥ ያደረገው እሱ ነውና። አርሶ አደር አብደላ ረዲ ይባላል። በስልጤ ዞን ሳንኩራ ወረዳ ወራቤ ሲምቢጣ ቀበሌ በበጋ መስኖ የግብርና ልማት ላይ ተሰማርቶ ምርትና ምርታማነትን ከማሳደግ ባሻገር በዚሁ በግብርና ስራ የሀብት ማማ ላይ ለመቀመጥ ነገን በመናፈቅ ላይም ይገኛል። ስራ አጥ ነበርኩ። ያው ከስደት ሳውዲ አረቢያ ያው ሰባት አመት ቆይቼ ነው የተመለስኩት። ከሰባት አመት ቆይታ በኋላ ነው ይሄ ሲመለስ ነው። ስንሄድ ይሄ ውሃ አልነበረም። ይሄ ከስር ምድር ውሃ ውስጥ የነበረው ሲመጣ ደግሞ በቀበሌያችን በሰባት ሜትር ውሃ ማግኘቱን አውቀን ስንዲህ ዘርተን ምናምን ሲተናል ቲማቲምም ዘርተናል። ያው ዛሬም ደግሞ እንደምታዩት ሀበሻ ጎመን አለ በቆሎ አለ። ሀባብም ደግሞ ያው ለመጀመሪያ ጊዜ ብለን ተሞክሮ አርገን ሀባብም ያው አስጀምረናል። ሌላኛው አርሶ አደር አሸናፊ ሙስጤ በቀበሌው የግብርና ባለሙያዎች የበጋ መስኖን እንዲጠቀምና ምርታማነቱን እንዲያሳድግ ሙያዊ ይገዛን ለመስጠት ወደ እርሱ ዘንድ ሲያቀኑ አሻፍረኝ ማለቱን ያወሳል። ነገር ግን ከጊዜ ወዲህ ግንዛቤውን በማሳደግና የበጋ መስኖን ጥቅም በመለየት እንደ ሌሎቹ ራሱን በሚሊዮነሮች ተርታ የሚያስቀምጠውን ስራ እየሰራው ነው ብሏል። ከገባ አሁን እስከ አራት አመት አስቆጥራለሁ። በጣም መጀመሪያ ጊዜ በትግን ነው፣ ወረዳውና የወረዳውን ባለሙያ በትግል ነበር ያስጀመረኝ። በጣም እንኳ የተደበቅና ጫካ ያገባንበት ሁኔታ አለ። ምክንያቱም ነዳጅ ገዝተን እናመጣለን ነበር። ከዛ በኋላ የግድም ይዘው ወረዳው ወደ መስኖ ካገባም በኋላ ጊዜ ላሳለፍነው ጊዜ ነገባ አሁን ጊዜ ስልሳና ሰባ ነው በትንሹ የተሸጠ፣ እስከ 80 እስከ 90 ይሸጣል። እኛም ባጭሩ በ50 ብር ቢሸጥ የገበያ መረጋጋት ያመጣል። ራሴም በትንሽ ጊዜ የአቀትኩ ጥቂት ከአንድ ሚሊዮን በላይ ነው። በቃ የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ሙሀባ ሳሊሃ በወረዳው በበጋ መስኖ ስራ ከ አምስት መቶ ሀምሳ ሄክታር በላይ ማሳ ላይ የተለያዩ የግብርና ስራዎች በመሰራት ላይ መሆናቸውንም ይናገራሉ። አጠቃላይ ያው በአንደኛና በሁለተኛ ዙር መስኖ ያው ለማልማት አቅደን ገብተናል። በአንደኛ ዙር አራት መቶ ስልሳ ሰባት ሄክታር መሬት ለምቷል። በሁለተኛ ዙር ዘጠና አምስት ሄክታር መሬት አልምተናል። ያው የለሙ የመስኖ እንትኖችን ስናይ የጓሮ አትክልት አለ፣ ድንች አለ፣ ያው ድንችን ጨምሮ ቲማቲም አለ፣ ጥቅል ጎመን አለ፣ በቆሎ አለ፣ ሐብሐብ አለ። ያው ሁሉንም አቀድን ገብተናል። ባቀድነው ልክም እየሰራ እንገኛለን ማለት ነው። ወራቤ ሲምቢጣ ቀበሌ ያነጋገርናቸው አርሶ አደር ቢላላ መሐመድ የበጋ መስኖ የግብርና ስራ ላይ በመሰማራቱ ምርትና ምርታማነቱን ማሳደጉን ያወሳል። ግን በዚህ ያገኙት ወደ ሶስት መቶ ዘጠና ተጠቃሚ ሆንኩ፣ በዚች መስኖ ማለት ነው። የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በበኩላቸው ከዚህ ቀደም በቀበሌው በደረሰው የጎርፍ አደጋ በሰብሎች ላይ ጉዳት ማስከተሉን ገልጸው ይህ ችግር በቀበሌው ዳግም እንዳይከሰት የወረዳው አስተዳደር ቀጣይነት ያለው የመፍትሄ ስራዎችን እየሰራ መሆኑን ተናግረዋል። ወራቤ ሲምቢጣ ቀበሌ ላይ ያው ባለፈው በተለይ በ2017 በጀተመት ላይ በተለይ የደረሰው የጎርፍ አደጋ አንደኛ ያው የደረሱ የመስኖ ሰብሎችን ያበላሽበት ሂደት አለ። በተለይ ቲማቲም፣ ጥቅል ጎመን፣ ሽንኩርት የደረሱ ለምርት የደረሱ ምርት በሚያፈሩበት ሰዓት ያበላሽበት ሂደት አለ። ብቻም ሳይሆን ከሺህ በላይ የፈሰሱ የዘር ችግኞችንም ጭምር ያበላሽበት ሂደት ነው ያለው። እሱ ብቻ አይደለም፣ አጠቃላይ ከአካባቢው ማህበረሰብም ጭምር ያፈናቀለበት ሂደት ነው የነበረው። ያንን መነሻ ያደረገ ደግሞ እንደወረዳ ጥናት አድርገናል። ያው ጥናት አድርገን ጥናቱ ከ3.5 ኪሎ ሜትር በላይ በደለል የተሞላ ቦታ ነበረ። ያንን ቦታ ጥናት በባለሙያ ጥናት አስጠንተን ጎርፉን ለመከላከል መስኖ ለማልማትም አጠቃላይ የአካባቢው ነዋሪው በአግባቡ ተረጋግቶ ኑሮን እንዲኖር ጎርፉን ለመቀልበስ ጥናት አስጠንተን እስከ ሶስት ሚሊዮን የሚሆን ወጪ የሚያስወጣ እንደሆነ ተገምቶ እንደወረዳ ኮሚትመንት ወስደን እየሰራን ያለንበት ሂደት አለ።